ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን ዛሬ ግንቦት ሰባት ወይም ሜይ አስራ አምስት የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገቢያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆነ በአክብሮት እየጠየቅን ሀሳብ አስተያየተውን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያልን ወደ ዕለቱ ወደ ተለመደው ዕለታዊ መረጃችን በቀጥታ ነለፍ። በዛሬው ዕለት በጥቁር ገቢያ አንድ የአሜሪካን ዶላር መቶ 58 ብር ከ24 ሳንቲም እየተመነዘረ ይገኛል። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 131 ብር ከ90 ሳንቲም ገዝቶ 134 ብር ከ54 ሳንቲም እየሸጠ ነው። ንግድ ባንክ 124 ብር ገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 177 ብር ከ42 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ በመመንዘር ላይ የሚገኘው ባንክ አዱ ባንክ ሲሆን 149 ብር ከ98 ሳንቲም ገዝቶ 152 ብር ከ98 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 188 ብር ከ74 ሳንቲም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 የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 95 ብር ከ57 ሳንቲም ገዝቶ 97 ብር 48 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 101 ብር ከ99 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘነ የሚገኘው ባንክ አባይ ባንክ ሲሆን 85 ብር ከ06 ሳንቲም ገዝቶ 86 ብር ከ76 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 21 ብር ከ96 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 18 ብር 33 ሳንቲም ገዝቶ 18 ብር 69 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር 67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በ አንድ ፓውንድ በጥቁር ገበያ 210 ብር 45 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አባይ ባንክ ሲሆን 175 ብር ከ46 ሳንቲም ገዝቶ 178 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 515 ብር ከ22 ሳንቲም በመመንዘር ላይ ይገኛል። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 43 ብር ከ13 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬስ ድርሃምን ወይም የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ16 ሳንቲም ገዝቶ 36 ብር ከ89 ሳንቲም በመሸጥ ላይ ይገኛል። ንግድ ባንክ 33 ብር ከ76 ሳንቲም ገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ22 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 35 ብር ከ13 ሳንቲም ገዝቶ 35 ብር ከ83 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመመንዘር ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 411 ብር ከ32 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 223 ብር ከ55 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 420 ብር ከ11 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ08 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ14 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ ተመን ይመስላል እስከ መጨረሻው ድረስ እየተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ና ሼር እንዳይረሳ። ሰብስክራይብ አድርጋችሁ ለምትከታተሉን ቤተሰቦች ታላቅ ምስጋናችን ያቀረብን። በዚያ በቃን። መልካም ጊዜ፣ መልካም ቀን።